በጣም ጥሩ ጥያቄ ነው እንግዲህ የጠየከኝ። እዚህ ላይ ይሄ ከጥንትን ጀምሮ የሚነሳ ጥያቄ ነው። እንግዲህ የሰው ልጅ በባህሪው ብዙ ነገሮች የሚጠይቃቸው ነገሮች አሉ። ለምሳሌ እኔ ማነኝ? ምንድነኝ? ወደዚህ ህዋ ለምን መጣው? መኖር ምንድን ነው? ይሄ ዩኒቨርስ የሚባለው ነገር ምንድን ነው? ነገሮች ምንድን ናቸው የሚለውን የሰው ልጅ እንግዲህ እንደ ሰው የሚጠይቃቸው ጥያቄዎች ናቸው። ነዚህ ጥያቄዎች አሁን የተጠየቁ አይደሉም። ጥንትም አርስቶትል ዘመን የሰው ልጅ እንግዲህ በስልጣኔም ባላደገበትም ዘመን የተነሱ ጥያቄዎች ናቸው። ኤሊየን ወይም ደግሞ ባዕድ ዓለማትን በተመለከተ በጣም አሉም የሉም ማለት አይቻልም። እንግዲህ አሉ ለማለት ኤቪደንስ የለንም፣ የሉም ለማለትም ኤቪደንስ የለንም። በአሁን ግን ባለው ሳይንቲፊክ ኮሚኒቲ የሚያስማማን አንድ ነገር አለ። የሚያስማማን በዚሁ በኛው እንግዲህ በኛው ሚልክዌይ ጋላክሲ ውስጥ ለምሳሌ ፀሐይን እንውሰድ። ፀሐይ እንግዲህ ከ200 እስከ 500 ቢሊየን ከሚቆጠሩ ከዋክብቶች መካከል ፀሐይ አንዷ ናት እ ፀሐይ እንግዲህ ስምንት ፕላኔቶች አሏት። ከነኝ ከስምንቱ ውስጥ አንዷ ፕላኔት ህይወት በላዋ ላይ አለ የተረጋገጠ ነው። እንግዲህ በዚሁ በኛው ሚልክዌይ ጋላክሲ ውስጥ ከግማሽ ትሪሊየን የሚጠጉ ከዋክብቶች አሉ ብንል፣ እያንዳንዱ ኮከብ እንኳን አንድ ፕላኔት ቢኖረው አንድ ፕላኔት ቢኖረው እንግዲህ ሀፍ ትሪሊየን አለን ማለት ነው። እንግዲህ ሁለት ትሪሊየን የሚቆጠሩ ጋላክሲዎች አሉ። እነዚህ ጋላክሲዎች በአብዛኛዎቹ በጣም ማሲቭ ትላልቆች ናቸው። እንደነ ለምሳሌ አንድሮሜዳን ብናየው፣ አንድሮሜዳ ወደ ትሪሊየን የሚጠጉ ከዋክብቶች በውስጡ አሉ። እንግዲህ ሬጅ ኦን አቨሬጅ ያሉ ፕላኔቶች እንግዲህ ቁጥራቸውንስ ብንመለከት ሁለት ያንዳንዱ ኮከብ ሁለት ሁለት ፕላኔት እንኳን አለው ብንል ቢሊየን ቢሊየን ትሪሊየን የሚቆጠሩ ፕላኔቶች አሉ ማለት ነው። ፕላኔቶች የተለያዩ የፕላኔት ፋይንደርስ አሉ እ ፕላኔቶችን የሚፈልጉ ቴሌስኮፖች አሉ። ከነኝ ቴሌስኮፖች መካከል እንደ ካፕለር አለ፣ ስፊሰር አለ። እነኝን የመሳሰሉ ቴሌስኮፖች ወደ አስር ሺህ የሚጠጉ ሃቢታብል ወይም ደግሞ ህይወት ሊያኖሩ የሚችሉ ህይወት እንግዲህ ህይወት ራሱ የሚለውን ሌላ ጊዜ እንመለከተዋለን። እንደው እኛን ካርቦን ቤዝድ የሆነን ህይወት ሆስት ወይም ደግሞ ሊኖራቸው ይችላል የሚሉ የሚቻለ ተብሎ ሳይንቲስቶች የሚገምቷቸው ወደ አስር ሺህ የሚጠጉ ፕላኔቶችንም አሳይተውናል እና እንግዲህ እነሱን መሰል የሆኑ ብዙ ፕላኔቶች እንግዲህ በዚህ በህዋ ውስጥ ይኖራሉ። በህዋ ውስጥ ይኖራሉ። እነኚህ ፕላኔቶች ላይ ህይወት በሆነ ነገር መልኩ ማይክሮብ በለው፣ ተንቀሳቃሽ ህይወት በለው የለም ብሎ ማመን በጣም አስቸጋሪ የሆነበት ዘመን ላይ ያለ ነው። ይህ ደግሞ ሳይንቲስቶች አብዛኛው ሳይንቲስቶች የሚያምኑበት ነገር ነው።